ሰበር ዜና ነው አሁን ከአዲስ አበባ የገባም ዶላር ምንዛሬን ይመለከታል። በአዲስ አበባ በህጋዊ መንገድ ዶላር የሚመነዝሩ የኤክስቼንጅ ቢሮዎች ውስጥ አንድ የአሜሪካን ዶላር 177 ብር ከ34 ሳንቲም ዛሬ ሲመነዘር ውሏል። ዝርዝሩን በአጭሩ ላቅርብላችሁ። በአዲስ አበባ በህጋዊ መንገድ የዶላር ምንዛሬ በሚሰሩ ተቋማት ወይም ኤክስቼንጅ ቢሮ ውስጥ ዛሬ ረቡዕ አንድ የአሜሪካን ዶላር 177 ብር ከ34 ሳንቲም ሲመነዘር ውሏል። ይህም ብሔራዊ ባንክ ባስቀመጠው ዋጋና ባንኮች እየተመነዘረ ካለው ጋር ልዩነቱ እየሰፋ መምጣቱን የሚያሳይ ነው። ብሔራዊ ባንክ ዛሬ የተቀመጠው የምንዛሪ ማመላከቻ ተመን አንድ የአሜሪካን ዶላር 153 ብር ከ04 ሳንቲም መሆኑን ይገልጻል። ነገር ግን የኦሮሚያ ኢንተርናሽናል ባንክ በ162 ብር ከ39 ሳንቲም እየመነዘረ ነው። እንዲሁም አዋሽ ባንክ ያለው ዋጋ 166 ብር መሆኑን በዕለቱ የወጣው ተመን ያሳያል። የዘርፉ ተንታኞች እንደሚሉት ለተወሰኑ ሳምንታት በአዲስ አበባ የዶላር ዋጋ ጋብ ብሎ የነበረ ቢሆንም አሁን ተመልሶ አሻቅቧል ለዚህ ደግሞ ምክንያቱ ባንኮች አዲስ ዓመትና በዓላትን በማስመልከት ለዶላር ዘርዛሪዎች እስከ 10 ብር የሚደርስ ጉርሻ መስጠት መጀመራቸው መሆኑን ይናገራሉ ይህ ደግሞ ምንዛሬው ከነበረበት መረጋጋት እንዲንር ያስቻለ በብሔራዊ ባንክ የሚወጣው የዶላር ጨረታ ከፍ እንዲል እንዳደረገው ተንታኞች ይናገራሉ ዛሬ እናንተ በምትኖርበት ከተማም አንድ የአሜሪካን ዶላር ወይም ሂሮ ስንት እየተመነዘረ ይገኛል? እስኪ በኮመንት ላይ ጻፉልን።